የእስራኤልን የአየር ክልል የጣሰው አደገኛው ጥቃትና የቻይናው ፕሬዝዳንት አነጋጋሪ ጉዞ ወደ ሩሲያ። በታላቁ የሩሲያ የድል ቀል ላይ የሞስኮ ምድርና ሰማይ በቀያዮቹ የሩሲያ ወታደራዊ ኃይሎች ይሞላል። በሰማይ እንደ ነጎድጓድ የሚያንባርቁ የሩሲያ የሰማይ ላይ አናብስቶች ሰማያ ሰማያትን እየሰነጠቁ ትርኢት ያሳያሉ። ምድሪቱ ቁጥር ስፍር በሌላቸው የሩሲያ ወታደሮች፣ ሚሳይሎች፣ ታንኮችና ሌሎች ዘመናዊ መሳሪያዎች ትሞላለች። ይህን ትርኢት ለማየት ሀገራት ወደ ሩሲያ ለመሄድ ይተማሉ። ሩሲያ በአሁኑ የድልባል ለየትኛውም ሀገር መንግስት ጥበቃ አላደርግም ብትልም ይህ ከሚያመልጠኝ ሞቼ ይገኛለሁ ሲሉ የቻይናው ፕሬዝዳንት ሺ ጂንፒንግ ተናግረዋል። በዚህ በኩል ደግሞ እስራኤል ዳግም ፈጽማ ያልጠበቀችው ጥቃት ተፈጽሞባታል። ቤንያሚን ኔታንያሁ በቁጣ ተሞልተው ይህን ያደረጋችሁበት ቀን እንድትረግሙት እናደርጋለን ብሏል። በትንታኔ እንመለከቷለን። አብራችሁን ቆዩ። የቻይናው ፕሬዚዳንት ጂጂ ፒንክ በሩሲያ የድል ባል ላይ እንደሚገኙ አስታወቁ። በሚቀጥለው ሳምንት በሚከናወነው የሩሲያ የድል ባል ላይ እንዲገኙ ጥሪ ከቀረበላቸው መሪዎች መካከል የቻይናው ፕሬዚዳንት አንዱ ናቸው። የዩክሬን ፕሬዚዳንት ዘለንስኪ በዚህ ባል ላይ ለሚገኙ መሪዎች የደህንነት ዋስትና እንደማይሰጡ መግለጻቸው ይታወቃል። ይሁንና የቻይናው ፕሬዚዳንት በባሉ ላይ እንደሚገኙ ዛሬ ማረጋገጫ ሰጥቷል። የሩሲያ ቤተ መንግስት ዛሬ ባወጣው መግለጫ ጂጂ ፒንክ ከሜ 7 እስከ 10 በሩሲያ ጉብኝት እንደሚያደርጉ አስታውቋል። ይህ ማለት ሜ ስምንት በሚከናወነው የድልባል ወታደራዊ ትርኢት ላይ ይገኛሉ ማለት ነው። የቻይናው ፕሬዚዳንት በሞስኮ ቆይታቸው ከቭላዲሚር ፑቲን ጋር የተለያዩ ስምምነቶች እንደሚፈራረሙ ክሬምሊን ጨምሮ አስረድቷል። ይህ በእንዲህ እንዳለ የስሎቫኪያ ፕሬዚዳንት የሆኑት ሮበርት ፊኮም በባሉ ላይ እንደሚገኙ ዛሬ ማረጋገጫ ሰጥቷል። ፊኮ ዛሬ በቪዲዮ ባስተላለፉት መልእክት እኔ በሩሲያ ውስጣዊ ደህንነት እተማመናለው። ዘለንስኪ በሰጠው ማስፈራሪያ በባሉ ላይ የተጋበዙ የሌሎች አገራት መሪዎች ፈርተው ይቀራሉ ብሎ ካሰቡ ተሳስተዋል ብሏል። ሩሲያ ምዕራቡን ብቻውን እየተጋፈጠች ነው ሲሉ ፑቲን ተናገሩ። ፕሬዚዳንት ቭላድሚር ፑቲን ሩሲያ ምዕራቡን አለም ብቻዋን ቆማ እየታገለች ነው አሉ። ምዕራቡን ዓለም ሩሲያ ወደ በርካታ ትናንሽ ሀገራት የመከፋፈል የረጅም ጊዜ ፍላጎት እንዳለው አስገንዝበዋል ፑቲን። ፕሬዚዳንቱ ይህንን አስተያየት የሰጡት ሩሲያ ክሬምሊን ፑቲን 25 ዓመታት የሚል ስም በተሰጠው ዘጋቢ ፊልም ላይ ነው። በሩሲያ አንድ ቴሌቪዥን ተዘጋጅቶ እሁድ የተለቀቀው ዘጋቢ ፊልም ምዕራቡ ሩሲያ ላይ የሚያሳድረውን ጫና ጭምር ያስመለከተም ነው ተብሏል። ፕሬዚዳንት ቭላድሚር ፑቲን ወደ ፕሬዚዳንትነት ለመጀመሪያ ጊዜ የመጡበትን 25ኛ ዓመት አስመልክቶ የተዘጋጀው ፊልም በርካታ ጉዳዮች እንዳስሷል። ፑቲን በፈረንጆቹ ግንቦት 7 20 አመተ ምህረት ነበር ቃለ መሐላቸውን የፈጸሙት። ለሩሲያውያን የድል ወራቸው ከሆነው ግንቦት ጋር የፑቲን 25ኛ ዓመት ባለሲመት መከበሩ ልዩ ትርጉም እንደሚሰጣቸው ተናግሯል። ናዚ ጀርመንን ካሸነፉበት የድል ቀናቸው በሁለት ቀናት ዝቅ ብሎ የፑቲን 25ኛ ዓመት ባለሲመት ሲከበር ክሬምሊን ታሪካዊ መገጣጠሙን ያጎለዋል። ሩሲያ ብቻዋን የተሰባሰበውን ምዕራቡን ዓለም እየተጋፈጠች ነው ያሉት ፑቲን ከ200 ቀደም ባለው ጊዜም ውስጥ ውስጡን ሲሰሩ ነበር ብሏል። እስራኤል በየመን ሁቴዎች ላይ ያጸፋ እርምጃ እወስዳለሁ ብላለች።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 ነታንያሁ ለጥቃቱ ሁለገብ ምላሽ እንደሚሰጡ አስታውቀዋል። በቴል አቪቭ ቤንጉሪዮን አውሮፕላን ማረፊያ አካባቢ ያረፈው የሚሳኤል ጥቃት ከየመን የተተኮሰ መሆኑ የእስራኤል ጦር ማረጋገጡ ገልጾ ሚሳይሉን ለመጥለፍ ሙከራ ማድረጉን አስታውቋል። ቀደም ሲል በጦርነት ውስጥ በነበረችው ጋዛ ለፍልስጤማውያን ድጋፍ እናደርጋለን የሚሉት ሁቲዎች በእስራኤል ለደረሰው ጥቃት ኃላፊነቱን ወስዷል። አማጽያኑ ሃይፐርሶኒክ ባለስቲክ ሚሳይል በመጠቀም የእስራኤል ዋና ዓለም አቀፍ አውሮፕላን ማረፊያ በሆነው ቤንጉሬን ላይ ያነጣጠረ ወታደራዊ ኦፕሬሽን እንደነበረ ገልጿል። ይህንን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዝርዝር ማብራሪያ ባይሰጡም አጸፋዊ ምላሽ እንደሚሰጥ አስታውቋል። የሀገሪቱ መከላከያ ሚኒስትር እስራኤል ካስ በእያንዳንዷ ጥቃት ሰባት እጥፍ ምላሽ እንሰጣለን ሲሉ መናገራቸውን ፍራንስ 24 ዘግቧል። ከየመን የተወነጨፈ ሚሳይል በእስራኤል ቤንጉሬን አየር ማረፊያ ዋና ተርሚናል አቅራቢያ መውደቁን የእስራኤል ባለስልጣናት ተናገሩ። ትክክለኝነቱ ያልተረጋገጠና በኦንላይን ላይ የተለቀቀ ተንቀሳቃሽ ምስል ላይ እንደሚታየው አሽከርካሪዎች ሚሳይሉ በአቅራቢያቸው ሲያርፍ ለመሸሸግ ሲሯራጡ ይታያል። ከቴላቪቭ መውጫ ላይ በሚገኘው አውሮፕላን ማረፊያ አቅራቢያ ያረፈው ሚሳኤል አካባቢውን በጥቁር ጭስ ሸፍኖታል። አራት ሰዎች በፍንዳታው የተጎዱ ሲሆን ሌሎች ሁለት ሰዎች ደግሞ ወደ መሸሸጊያዎች በሚያመሩበት ወቅት ጉዳት እንደደረሰባቸው የእስራኤል ሚዲያ የአደጋ ጊዜ ሰራተኞች ጠቅሶ ዘግቧል። የእስራኤል መከላከያ ሚኒስቴር እስራኤል ካትስ በመግለጫው ላይ ያጠቃን ማንም ቢሆን ሰባት እጥፍ መልሰን እናጠቋዋለን ሲሉ ዝተዋል። የውቲ ወታደራዊ ቃል አቀባይ የአያሳሬ በቴሌቪዥን በሰጡት መግለጫ የእስራኤል አየር ማረፊያ ከአሁን በኋላ የአየር ጉዞ ደህንነቱ የተጠበቀ አይደለም ብሏል። አየር ማረፊያው ለአጭር ጊዜ በረራዎችን ያቋረጠ ቢሆንም ተመልሶ ስራ ጀምሯል። የውቲ አማጽያን ያስወነጨፉት ሚሳይል በእስራኤል ሰማይ ላይ ሲደርሱ በተለያዩ የአገሪቱ ክፍሎች የሚገኙ የአደጋ ጊዜ ደውሎች መጮህ ጀምረዋል። የእስራኤል አየር ኃይል የተወነጨፈውን ሚሳይል ማክሸፍ ያልቻለበት ምክንያት ላይ ምርመራ እንደሚያደርግ አስታውቋል። በአገር ውስጥ መገናኛ ብዙሃን የተለቀቁ ምስሎች እንደሚያሳዩት ሚሳይሉ ያረፈበት አካባቢ ትልቅ ጉድጓድ ተፈጥሯል። በኢራን መንግስት የሚደገፉትና መቀመጫቸውን የመን ያደረጉት ሁቲዎች ለሐማስ ያላቸውን ወገንተኝነት ለማሳየት ወደ እስራኤል በተደጋጋሚ ሚሳኤሎችን ያስወነጭፋሉ። ነገር ግን የእስራኤል መከላከያን አልፈው የሚያርፉት ጥቂቶቹ ናቸው። ከህዳር 223 ጀምሮ ሁቲዎች በቀይ ባህር ላይ የሚንቀሳቀሱ የንግድ መርከቦች ላይ ጥቃት ይፈጽማሉ። አሜሪካ የአማጽያኑ ተግባር ለማስቆም በዋናነት የአየር ጥቃት የምትፈጽም ሲሆን፣ ዩኬም ዘመቻውን ተቀላቅላለች። የእስራኤሉ ጠቅላይ ሚኒስትር ብንያሚን ኔታንያሁ በሁቲ አማጽያን የተተኮሰ ሚሳይል የእስራኤል ዋና አውሮፕላን ማረፊያ አካባቢን ከመታ በኋላ በታጣቂ ቡድን ላይ የአጸፋ እርምጃ እንደሚወስዱ ቃል ገብቷል። ኔታንያሁ በማህበራዊ ድረገጾች ላይ በተለጠፈው የቪዲዮ መልእክታቸው ላይ ከዚህ በፊት ጥቃት ሰንዝረናል፣ ወደፊትም እናጠቃለን ሲሉ ምላሽ እንደሚሰጡ ዝተዋል። እሁድ ጠዋት በኢራን የሚደገፈው የታጣቂ ቡድኑ ከየመን የተተኮሰ ሚሳኤል በቤንጉሬን አየር ማረፊያ ዋና ተርሚናል አካባቢ ማረፉን የእስራኤል ባለስልጣናት አስታውቀዋል። በፍንዳታው አራት ሰዎች ሲቆስሉ፣ ሌሎች ሁለት ደግሞ ወደ መጠላ ጣቢያ ሲሄዱ ጉዳት ደርሶባቸዋል ሲል የእስራኤል መገናኛ ብዙሀን የድንገተኛ አደጋ አገልግሎት ጠቅሶ ዘግቧል። በጥቃቱ ከባድ ጉዳት የደረሰበት ሰው የለም። ሁለት ሁቲዎች የእስራኤል ጦር በጋዛ ውስጥ ያለውን እንቅስቃሴ ለማስፋፋት ላቀደችው ምላሽ የአየር ማረፊያዎችን ኢላማ በማድረግ በእስራኤል ላይ አጠቃላይ የአየር ላይ እገዳ እንደሚጥሉ ተናግረዋል። የእስራኤል የመከላከያ ሚኒስትር እስራኤል ካትስ የመታንን ሁሉ ሰባት እጥፍ እንመታለን በማለት ለጥቃቱ ምላሽ ሰጥቷል። ኔታንያሁ በኋላ በሰጡት መግለጫ የሁቲዎች ጥቃት ከኢራን የመነጨ ነው ሲሉ አገራቸው ለሁቲ ጥቃት ምላሽ እንደምትሰጥ አስጠንቅቀው ለኢራን ደግሞ በመረጥነው ነው ጊዜና ቦታ እርምጃ እንወስዳለን ብሏል። አውሮፕላን ማረፊያው ለጊዜው በረራ ካቋረጠ በኋላ ስራ ጀምሯል። ይሁን እንጂ ሉፍታንዛ፣ ኤር ፍራንስና ዴልታን ጨምሮ በርካታ ዋና አየር መንገዶች እሁድ ወደ አየር ማረፊያውና ከአውሮፕላን ማረፊያው የሚያደርጉትን በረራ ሰርዟል። ሚሳይሉ ሲቃረብ በተለያዩ የአገሪቱ ክልሎች የአደጋ ደውሎች ተሰምተዋል። የእስራኤል አየር ኃይል ደግሞ ሚሳይሉን ለማክሸፍ ለምን እንዳልተቻለን እያጣራው ነው ብሏል። የመከላከያ ምንጮችን በመጥቀስ የእስራኤል ሚዲያ እንደዘገበው የእስራኤልም ሆነ አሜሪካ ሰራሽ መቃወሚያዎች ሚሳይሉን ማክሸፍ አልቻሉም ነበር። የእስራኤል ከፍተኛ የፖሊስ አዛዥ የአየር ሄትሮኒ በሚሳይል ጥቃቱ የተ የተፈጠረውን ጉድጓድ ለጋዜጠኞች አሳይተዋል። የአየር ማረፊያው ባለሥልጣናት በተርሚናል ሶስት የመኪና ማቆሚያ ስፍራ አጠገብ ካለው መንገድ አጠገብ ሚሳይሉ ማረፉን ተናግሯል። ከኋላችን ያለውን ትዕይንት ማየት ትችላላችሁ። በ10 ሜትሮች ዲያሜትር እና እንዲሁም በ10 ሜትሮች ጥልቀት የተከፈተ ጉድጓድ ነው ያሉት ሄትሮኒ ምንም የጎላ ጉዳት አለመኖሩን ተናግሯል። ኔታንያሁ ስለሚሰጡት የአጸፋ ምላሽ ለመምከር ከሚኒስትሮችና መከላከያ ባለሥልጣናት ጋር ይገናኛሉ ሲሉ የአገር ውስጥ መገናኛ ብዙሀን ዘግበዋል። በየመን የሚ የሚገኘውና በኢራን የሚደገፍ አማጺ ቡድን ሁቲ በጋዛ ከሚገኘው ሐማስ ጋር በመተባበር በእስራኤል ላይ የሚሳይል ጥቃት በየጊዜው ቢሰነዝርም በእስራኤል የረቀቀ የአየር መከላከያ በኩል ማለፍ አልቻለም። ቡድኑ በቀይ ባህር ላይ በሚያልፉ የንግድ መርከቦች ላይ ጥቃት ሲፈጽም ቆይቷል። አሜሪካ የቡድኑ ጥቃት ለማስቆም የቦንብ ጥቃቶች በተደጋጋሚ የፈጸመች ሲሆን ዩኬም ለአሜሪካ የቦንብ ጥቃት ድጋፍ አድርጋለች። በሌላ በኩል ደግሞ የእስራኤል መከላከያ ኃይል በአስር ሺዎች የሚቆጠሩ የተጠባባቂ ኃይሉን አባላት በጋዛ ለሚያካሄደው ናከረ መስፋፋት መጥራት ጀመረ። መከላከያ ኃይሉ በጋዛ ታግተው የሚገኙ እስራኤላውያንን ለማስለቀቅና የሐማስ ታጣቂዎችን ለማሸነፍ ጫና መጨመሩን ይናገራሉ። ተቾች ግን የተኩስ አቁሙ ማብቃቱን ተከትሎ በቅርቡ ያካሄደው ወታደራዊ ዘመቻ ታጣቂዎችን ለማስለቀቅ አለመቻላቸውን በመግለጽ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ግጭት አላማቸው ምንድን ነው የሚለው ጥያቄ ውስጥ ወድቋል ብሏል። በቅዱ መሰረት ወታደሮቹ በአዲስ አካባቢ ተሰማርተው በምድርና ከምድር በታች በሚገኙ ሁሉንም መሰረተ ልማቶች ያወድማሉ። የደህንነት ካቢኔ እሁድ ዕለት ሲገናኝ ወታደራዊ መስፋፋቱን ያጸድቃል ተብሎ ይጠበቃል። እስራኤል ከሐማስ ጋር የምታደርገው ዓለም አቀፍ ድርድር አዲስ የተኩስ አቁም ላይ ለመድረስ በሐማስ ቁጥጥር ስር የሚገኙ 59 እስራኤላውያን 24ቱ በህይወት አሉ ተብሎ ቢታመንም ማስለቀቅ ሳይችል ቀርቷል። እስራኤል ለሁለት ወር የዘለቀው የተኩስ አቁም አብቅቶ እንደ አውሮፓውያን አቆጣጠር መጋቢት 18 ዳግመኛ የተጠናከረ ወታደራዊ ዘመቻ ከጀመረች ወዲህ አንድም እስራኤላዊ ታጋች ማስለቀቅ አልቻለችም። ከዚያን ጊዜ ጀምሮ እስራኤል የጋዛ በርካታ ስፍራዎች በቁጥጥሯ ስር ያወለች ሲሆን በመቶ ሺዎች የሚቆጠሩ በጋዛ ሰርጥ የሚኖሩ ፍልስጤማውያን ከቤት ንብረታቸው በተደጋጋሚ አፈናቅላለች። እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ እንዲሁም ከሁለት ወር በላይ ማንኛውም እርዳታ እንዳይገባ ማገዷን በሐማስ ላይ ጫና ለማድረግ ያለመ ነው ስትል ትገልጻለች። በጋዛ ከፍተኛ የሆነ የምግብ የውኃና የመድኃኒት እጥረት መፈጠሩን የሚገልጹ የእርዳታ ድርጅቶች የእስራኤል እርምጃ ፍልስጤማውያንን የማስራብ ፖሊሲ ሲሆን ከጦር ወንጀል ጋር ይስተካከላል ቢሉም እስራኤል ይህንን ወንጀል አትቀበልም። እስራኤል ከሐማስ ጋር ጦርነት ከጀመረች ጊዜ ጀምሮ በተደጋጋሚ ለግዳጅ የተጠሩት ተጠባባቂ ኃይሎች ላይ አሁን ያቀደችው የሰፋ የማጥቃት እግድ የበለጠ መሰላቸት ይፈጥራል። የታጋጅ ቤተሰቦች መንግስት፣ በህይወት ያሉ እስራኤላውያንን ለማስለቀቅ ከሐማስ ጋር እንዲደራደር እየጠየቁ ነው። ይህ የአሁኑ እቅድ ኔታንያሁ በዚህ ጦርነት ውስጥ ያላቸው ዓላማ ምንድን ነው የሚለው ላይ ዳግም ጥያቄ አስነስቷል። ኔታንያሁ በተደጋጋሚ በታጋጅ ቤተሰቦችና በተቃዋሚዎቻቸው ለፖለቲካ ሲሉ የተኩስ አቁም ስምምነቶች ያስተጓጉላሉ ጦርነቱን ያ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 እንዳስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።